በመጀመሪያ ሀይሚዬ የኔ ቆንጆ፣ የኔ ምርጥ ነገር ጎበዝ እንደሆንሽ ወይም ደግሞ አንበሳ እንደሆንሽ ጠንካራ ሴት እንደሆንሽ አስተዋይ ሴት እንደሆንሽ እናቃለን። ጎበዝ ሴት እንደሆንሽ እናቃለን። ምናልባት በዝች ሰሞን ያው ብዙ ሰው እየተናገረሽ እንደሆነ እናቃለን። ብዙ ነገሮች እየተቀያየሩ እንደሆነ እናውቃለን ብዙ ሰውም እየተናገረሽ እየሰደበሽ እንደሆነ እናውቃለን። ግን አንድ ነገር ልነግርሽ እፈልጋለሁ፣ የእኔ ውድ እዚህ ሺህ ቢጠላሽ ሺህም የሚወድሽ አለ። ማንም ማንም በአንቺም የማይደራደር አለ። ማንም ማንም ለማንም አሳልፎ መስጠት የማይፈልጉ እህቶች አሉሽ። ጎበዝ ልክ እንዳንቺ ጠንካራ ጀግና የሆኑ እህቶች አሉሽ። ስለዚህ ሊከፋሽ አይገባም። ወይም ደግሞ ብቸኛም ብለሽ ሊሰማሽ አይገባም። አንቺ ብቸኛ አይደለሽም። ሺ ቢጠላሽ ሺ የሚወድሽ አለ። ሲጀመር ይህን ሰሞን አሁን አንቺን ቢናገሩ ሀይሚ ታይ ከዚህ ተመለሽ የሚሉሽ አልሰማ ስላልሽ እህቶችሽ የሚወዱሽ የአንቺ ስም እንዳይጠፋ የአንቺ ስም ወዳልሆነ ቦታ እንዳይሄድ ከብሩኬ ጋር እንዳትለያዩ በመካከላችሁ ክፍተት እንዳይፈጠር ሰይጣን እንዳይገባ አንቺ የሚሄድሽበት መንገድ ትክክል አይደለም የሚሉሽ፣ ለአንቺ አዝነው አስበው እህቶችሽ አንችና ብሩኬን ስለሚወዱ፣ አንችን ብቻ ሳይሆን ብሩኬንም በዛው ልክ። ደግሞ የአንቺን ጉድለት ፈልገው አንችን ለመሳደብ፣ አንችን ለማጣጣል፣ አንችን ለመጣል የሚፈልጉ ብዙ ሰዎች እንዳሉ ያው እናውቃለን። ግን ደግሞ የሚጠላሽን ሳይሆን የሚወድሽን ነው ማሰብ። ምክንያቱም ከሚጠሉሽ በላይ የሚወዱሽ ብዙ ናቸው። ሰሞኑን የሚናገሩሽ ደግሞ ስለሚወዱሽ ነው። ማንም አንቺን ጠልቶ አይደለም። እኔ ለሀይሜ ጥላቻ ያለው ሰው ማለት አለ ብዬ አላስብም። ግን አንዳንድ ሰዎች ምቀኞች፣ ወይም ደግሞ ብሩኬን እናፈቅራለን የሚሉ ወይም ደግሞ በአንቺ የሚቀኑ ሰዎች ናቸው እንጂ አንቺ ምን አርገሻቸው ሊጠሉሽ ይችላሉ? ጠላት የለሽም አንቺ፣ ምክንያቱም ምንም እነሱን የምትነኪ ነገር የለም። ብትሰደቤ አንቺ ዝቅ ብታይ፣ አንቺ የሰው ቻናል እያሳደግሽ ብትሰደቤ አንቺ። ስለዚህ ማንም ሰው ደግሞ የሚወደው የሚያከብረው ሰው ዝቅ ሲልበት ሲሰደብበት፣ ያንን የሚያሰድበውን ነገር ተው ማለት ደግሞ ጥላቻ አይደለም እና ሀይሚዬ ብቻዬን ነኝ ወይም ደግሞ ብዙ ሰው ተናገረኝ ወይም ደግሞ ብዙ ሰው ሰደበኝ ብለሽ በፍጹም ሊሰማሽ አይገባም ብዙ ሰው እንዳልኳቸው ብዙ ሰው ሀይሚን ሰሞኑን እየተናገራት ያለው ብዙ ሰው በቃ ለእሷ በማሰብ ለምን የእሷ ደረጃ ስላልሆነ የእሷ ልክ ስላልሆነ ያለችበት እየሄደችበት ያለው ነገር ትክክል አይደለም ለምን በእነሱ ልክ ናቸው አንቺም በራስሽ ልክ ነሽ በተመልካችም ደግሞ እነሱም የሆነ የራሳቸው ልክ የሆነ ነገር አላቸው። ለምን አንቺ ያው በተለይ በተለይ ለዳኒ በመወገንሽ ብዙ ሰው ተቀይሞሻል ሃይሚዬ፣ ብዙ ሰው እና በጣም በጣም ደግሞ ይሄ ላንቺው ነው። ላንቺ ያልታየሽ አንቺ በቦታው ላይ ስለሆንሽ ላይታየሽ ይችላል። ነገር ግን ለብዙ ሰው ይታያል። በውጭ ሆነን ለምንመለከተው ብዙ ነገር ይታያል እና አንቺ አልታየሽም። የዳኔ ስህተት ላንቺ ስላልታየሽ አንቺ አሁንም ቢሆን ምናልባት እልህ ውስጥ ገብተሽ ይሁን ወይም ደግሞ ያው ለብሩኬም ብለሽ ይሁን ወይም ደግሞ ይችን ለማናደድም ብለሽ ይሁን እያደረግሽ ያለው ነገር አሁንም ለዳኔ መወገንሽ ለኔ ቢሆን ትክክል እንዳልሆነ ነው የሚሰማኝ። በቃ ልክ እንዳልሆንሽ ይሰማኛል፣ ትክክል እንዳልሆነ ይሰማኛል። ለእኔ ለምን አንቺ በተናገርሽው ንግግር ስር እየገቡ የሚናገሩት ቀስም የሚሰባብር ሞራል የሚሰባብር ነገር አንቺን ብቻ አይደለም እኛንም ያመናል። አንቺ ስትሰደብ እያመናልኛ የፈለገ ነገር ቢሆን አንቺን ተሳድበን ለተሳዳቢ አንሰጥሽም። ግን ደግሞ ታይ የምንልሽን ነገር ኦዲየንስ የሚናገረውን ነገር ደግሞ ብትሰሚ መልካም ነው፣ ላንቺው ማለት ነው፣ ሀይሚዬ ላንቺው ለራስሽ ለምን ዝቅት ያለሽ? ለምን ትሰደብያለሽ? ለምን እያወርድሽ? ለምን ትወርጃለሽ? ለምን ማንም እየመጣ የእናቱ ጭብጦ በቀደደው አፉ ለምን ይናገርሻል? ለምን አፉን ይከፍትብሻል? ቂጣ በቀደደው አፉ ማንም? ለምን አንቺ በምታደርጊው አክት በምታሳየው አክት፣ ዳኒ ውርንጭላው ደግሞ ምን መሰለው ልክ አንቺ የፈለግሽው አንቺ የወደድሽው ብሩኬ ግን በቃ ከብሩኬ ያስበለጥሽው አይነት ነገር መስሎ እየታየው ነው። ትናንትና ስምሽን እያጠፋ ነበር፣ ላይቭ ላይ ፍቅረኝ ገለመል እያለ ማለት ነው። እኔ እንኳን አልነበርኩም፣ ግን ሰው ነው የነገረኝ። እውነት ነው ምላሽ ስሟን እያጠፋ ነበር። ቃልዬ የሀይሚ ስም ላይቭ ላይ እየጠፋ ነው። እሷ በአንቺ ሁሌ እውነት በጣም እኔ የሚገርማችሁ ነገር ማለት ነው በውስጥ እየመጡ የሀይሚን ስህተት እኔ ምን ጊዜም ቢሆን ሀይሚን አሳልፌ መስጠት አልፈልግም። አሁን ቢሆን ማለት ነው ስህተቷን እናገራለሁ እንጂ አሳልፌ ተሳድቤ ለተሳዳቢ አልሰጣትም። ለሚሳደቡትም በጣም ይቀፈኛል፣ ይዘገንነኛል። አልሳደቡ እሷንም ብሩኬንም በቃ የፈለገ ጥፋት ቢያጠፉን የእነሱን ክፉ መናገር አልፈልግም። ስህተታቸው እንደ ስህተት ይነገራቸዋል። ቢያርሙ ያርሙ፣ ባያርሙ ደግሞ እንግዲህ ፈጣሪ ልቦና ይስጣቸው እንጂ የእነሱን ተሳድቤ ለተሳዳቢ መስጠት አልፈልግም። የፈለገ ነገር ይሁን እንጂ፣ እና በውስጥ እየመጡ የእሷን ስህተት ለማሳመን የሚሞክሩ ሰዎች አሉ። አንቺ ሁሌ ለእሷ እንዳጨበጨብሽ፣ እንዳለቀለቅሽ፣ ሁሌ ለእሷ እንዳሽቃበጥሽ ስህተት ማለት ልመጂ ምና፣ በጣም ብዙ ሰው በውስጥ ማርያም። እናንተ ምናልባት ኮሜንት ላይ ተው፣ አይደለም እኔ ኮሜንት ላይ እንደሁም ብዙ አይነትን አይለኝም። በውስጥ ባያችሁ ግን እኔ ሁለቱም ጋር ፍቅር አለኝ፣ ሀይሚም ጋር ብሩኬም ጋር። እነዚህ ልጆች እንዲታረቁ ነው እንጂ ምፈልገው እሳት መለኮስ ማያዝ አልፈልግም። ገቧችሁ። የሀይሚ ጥፋት አጥፍታለች። አዎ ሀይሚ ጥፋት አጥፍታለች። እንዲህ ነው አልልም። ለምን ላለሁ፣ በቃ የሰውን ልጅ ስድብ አያስተካክለውም። የሰው ልጅ መጥፎ መናገር ሀሜት አያስተካክለውም። የሰውን ልጅ ምክር ነው የሚያስተካክለው። ስለዚህ ተመከረች አይደለ፣ ካልተወች አልተወችም። በቃ እራሷ ናት የምትጎዳው፣ እኔ አደለሁ የምጎዳው። እና እሷን ስለተሳደብኩ ደግሞ እኔ ማስተካከላት ወይም ደግሞ ቡርኬን ስለተሳደብኩት የማስተካክለው ነገር የለም። ፈጣሪ ለሁለቱም ልቦን ያስጣቸው እና አንድ ያደርጋቸው። በቃ ሁለቱም ጥፋታቸውን ቆም ብለው የሚያዩበት ጊዜ ይምጣ። ምክንያቱም እዚህ ጋር ሀይሚ ልክ ናት ብሩኬ ልክ ነው የሚባል ነገር አለለም ሁለቱም ጋር ስህተት አለ። ምክንያቱም መደማመጥ አልቻሉም በዛ ላይ ደግሞ የእነሱ ሶስተኛ ሰው በመካከላቸው ማስገባታቸው በራሱ ሌላ ትልቅ ስህተት ስለሆነ ልቦና ይስጣቸው፣ ማስተዋሉን ይስጣቸው፣ ወደ ራሳቸው ይመልሳቸው፣ አንድ ያድርጋቸው፣ ያስታርቃቸው ፈጣሪ። በቃ አንበሳ ከሆንክ ሁሉም ሰው ቢጠላ ይሻላል አያ ከሆንክ ሁሉም ሰው የሚወድ አህያ ሆነህ ሁሉም ሰው ከሚወድፍ ብላለች። ሀይሚዬ የኔ ቆንጆ ማሽቃ በጣት ትወድም፣ እውነት እውነቷን፣ ልክ ልኳን፣ ፊት ፊቷን ነው የምትናገረው። ና ደግሞ ብቻሽንም አይደለሽም፣ ሺህ ቢወደሽ የሚጠላሽ አለ። ይህን ሁሉ ነገር ያወራሁበት በዚህ ጥቅስ ምክንያት ነው። እና አንዳንድ ጊዜ ከባድ ነው እና ብቻሽን አይደለሽም፣ ብዙ ሰው አለሽ። ግን ደግሞ አንቺም ካለሽበት ምክንያቱም ሰው አንዳንዴ ሰው ሲጠላ ወይም ደግሞ ሰው ሲሳደብ፣ ለምን ጠላኝ፣ ለምን ሰደበኝ፣ ወይም ደግሞ ያ ሰው ለምን ተናገረኝ ብሎም ቆም ብሎም ማሰብም ስለሆነ እችልም ያጀታ ይምዬ ሁሌ ትክክል መሆንም የለም።